ሶሲዬ የምናየው ህፃን ህፃን አጫወተሽ የኔ ውድ በሰላም ነው እንዴ? ህፃን ይመስል ህፃን ልጅ ነው። ተመታሁ ተሰደብኩ ብሎ ለቤተሰቦቹ ሄዶ የሚናገረው አሁን አንቺ ሀይሚ በኮሜንት ሰደበችኝ ኮሜንት ላንብብላችሁ ብለሽ ትመጫለሽ እንዴ? ድፍረትሽ ማለት ነው። ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ የመአዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጣ ምርጦች በድጋሚ በአዲስ ቪዲዮ መጥቼላችኋለሁ። በጣም ነው የገረመችኝ ሶሲና እንግዲህ ሐይሚዬ እንድንቆነጥጥላት እንድንገርፍላት መሰለኝ። በታ እንግዲህ የምትአሳብቀው ማለት ነው እና በነገራችን ላይ ሶሲ እኛ ፕራንክ ነው ብለን እንጂ ጸጥ ያልንሽ፣ በእውነቱ የተደረገው ነገር በጣም ነውር ነው፣ ነውር ነው። በጣም ነው የሚያስጠላው ማለት ነው እና በማንም ላይ እንዲደርስ እኔ አልፈልግም። በትክክለኛው መንገድ ቢሆን በሴት ልጅ ላይ እንደዚ አይነት ነገር አይድረስ። በቃ ልባችሁ የሚሰበርበት ቅስማችሁ በቃ የሆነ ኩሽምም የሚልበት ይሄ ነው፣ አንደኛ ማለት ነው እና ከምትወዱት ሰው ከሌላ ሴት ጋር ሆኑ ማየት ማለት ነው። እና ስለዚህ እኛ ቀለል ያደረግንልሽ ያው ፕራንክ ነው በማለት ነው እንጂ አይደለም፣ ስድብ ቀርቶ ማለት ነው ዱላም እኮ ይገባሻል፣ ዱላም ይገባሻል። ስለዚህ በሐይሚ ልትፈርጀ አቺ ምን እንደውም ሁሉ ነገር ተስተካክሎ ምናምን ፒስ ፈጥራችሁ ትመጣላችሁ ብዬ ነበር። አንቺ ጭራሽ ተሰድቤያለሁ እዩልኝ ወገን ኮሜንት ላንብብላችሁ ብለሽ በተሻል ድፍረትሽ ማለት ነው። በጣም ደፋር ነሽ። እዛው በኮሜንት ከሰደበችሽ በኮሜንት አንችም መናገር ትችያለሽ። አደለ እንዴ? አሁን ይህን ወሬ ብለሽ ይዘሽ ትመጫለሽ እዚህ ሶሻል ሚዲያ ላይ። በጣም ነው የምትገርም። ሲቀጥል ማለት ነው ከነዚህ ልጆች አሁን ብትርቂ ትንሽ አሪፍ ነው ብዬ ነው የማስበው። ከካሜራው ራቅ ብቴ ሀይሚና ብሩኬ ሰላም ይፈጥራሉ፣ በጣም ሰላም ይፈጥራሉ ብዬ አስባለሁ። በቃ አሁን የአንቺ ጣልቃ ግብት የምትዩ ነገር የሆነ የምትሞጣ ሞጮ ነገር ደግሞ እንግሊዘኛሽ እኮ ሊገለን ነው። በቃ ሊገለን ነው እንግሊዘኛሽ። ምን ነው ሀይምዬና ቡራዬ ቀይ የሆኑ ስታያቸው አማረኛ የሚችሉ አልመስላለሽ እንዴ? ነው ወይስ እንደው የሆነ በቃ እኔ ብቻ አዋቂ ነኝ። እንደው እንዴት ብዬ አንዳንድ ሰዎች እንግሊዘኛ ሲናገሩ የሚያውቁ የሚያውቁ ይመስላቸዋል። የእውነት እምላችሁ እኮ በቃ አንዳንድ የሆነች ጣር ለሚያደርጓት እንግሊዘኛ አለች እና የሚያውቁ ነው የሚመስላቸው ልክ እንደ ሶሲ እንደ ሶሲ አይነቱ ማለት ነው። እና እንደኔ እንደኔ ግን አሁን በዚህ ሰዓት ከመሀላቸው መራቅ አለብሽ ብዬ ነው ማስበው። በቃ አንቺ ብትርቂ፣ አንቺ ጣልቃ ባትገቢ እነዚህ ልጆች በቃ በሰላም ይመጣሉ ብዬ አስባለሁ። ጥሩ ቪዲዮ ይዘውልን አሁን ዛሬ የተለቀቀው ቪዲዮ ካያችሁ ሀይሚዬ ለሱ የጋበዘችው ሙዚቃ እሱም ደግሞ በህንድኛ የጋበዛት። አረ የሆነ ሴቶች ግን ብሩኬ አይደለም ብለሽኛል። ብሩኬ እኮ ነው እንዴ! መነጽር ስላደረገ ነው እንዴ ብሩኬ አልመሰለሽ ኔውድ እና ውዴ ራሱ ብሩኬ ነው። በቲክታክ ነው በነገራችን ላይ ስቶሪ ላይ እኮ ያደረገው ቪዲዮ ሳይሆን የለቀቀው፣ ስቶሪ ላይ ያደረገው ማለት ነው። ትንሽ የቪዲዮ ናት ፎቶ ተቀነባብሮ እና እንደዚያ ነው እልሻለሁ የእኔ ቆንጆ። በተረፈ ደግሞ ብሩኬ ደስ የሚል ነገር አድርጓል። ሁለቱንም እየተቆጣ ነበረ። እንደውም ያችንም ሂጂ ሀይሚዬንም ደግሞ ሂጂ ብሎ ይዟት ወደፊት እየሄደ ነበር። ይህንን የሚያደርገው ምንድን ነው? ነገሩ እንዲበርድ ነው። ሴት የያዘው ምንድን ነው የሚባል እንትን አለ አባባል። እና ከባድ ነው እኛ ሴቶች ከባድ ነን። እና ሶሲ ሶሲ ትልቅ ጥፋት እያጠፋች ነው አሁን ላይ። በቃ ከመሀላቸው ወጣቤ፣ እስኪ ወጣቤ ቢያንስ። ሀይምዬ መረጋጋት አለባት። ትረጋጋና ከዛ ሁለቱ እንዲነጋገሩ በቃ ሁለቱ መነጋገር አለባቸው፣ በደንብ ማለት ነው። ሀይሜም ቡራዬ እና አንቺ ታስፈልጋለች ብዬ አላስብም፣ ወይም በግል ሁለታችሁ ብትነጋገሩ። ምክንያቱም ይሄ ነገር ለተመልካች ራሱ ይደብራል። ሁሌ የሆነ ተመሳሳይ ነገር በቃ አሁን ዛሬ ማለት ነው ሰደበችን ሰው ሰደበችን ብሎ ኮሜንት ሊያሳይ ይመጣል። በጣም ነው የሚያስጠላው፣ አይደለ ቤተሰብ? እኔ በበኩሌ በጣም ነው የደበረኝ። በቃ ከሰደበችሽ እሰው መነጋገር ሰደበች ራ ስደቢያት፣ አንቺም ስትመች መምታት፣ ከተመታሽ መምታት፣ እንደዛ እንደዛ አይነት ነገር እንጂ የሆነ ይዘሽ መምጣት ያለብሽ እና የሌለብሽ ነገር አለ። ይህንን ቆም ብለሽ ማዳመጥ ያለብሽ ለራስሽን ቢሆን መከበር በከንፈር ነው እና ሰውን ስታከብሪ ትከበር ያለሽ። ካላከበርሽ ደግሞ አትከበሪም ማለት ነው። እና ሶሲ ዛሬ ይዘሹ የመጣሹ በጣም የሚደብር ነገር ነው። የሆነ አቋም የሌለው ነገር፣ እንዲሁም ነገሮችን እንደማብረድ ሰው ቤት መቶ መበጥበጥ ማለት ትንሽ ይከብዳል። ጥሩ እያደረግሽ አደለም ያለሹ። እንደውም የሆነ አላ አደለ አንዳንድ ጊዜ በሁለት ፍቅረኛሞች መሀል ወይንም ደግሞ በባለ ትዳሮች መሀል ጣልቃ የሚገባ ሰው ፈጽሞ ጥሩ አይደለም በቃ ይሄ እንትን ትዳራችሁም ሆነ ጓደኝነታችሁ ዘለቂት አይኖረውም ፈጽሞ ጣልቃ ማስገባት የለባችሁም ብትጣሉም ምንም ብትሉም እራሳችሁ መፍታት ያለባችሁ አይደለም ጓደኛ ቀርቶ እህት ወንድም እናት አባት መግባት የለበትም በጣም ከባድ ነው አሁን ብዙዎቹ በቃ የሚለያዩት የሆነ ነገር የሚፈጠረው ይህ ጣልቃ ሲገባ ነው። ሌላ ሰው እና ብሩኬ ራሱ ብዙም ፊት በአሰጣት አሪፍ ነው ፊት ባሰጣት ይሄ ነገር ይቋጭና ከዛ ደግሞ በሌላ አይዲያ ብትመጡ አሪፍ ነው። ምክንያቱ እጅ ይችላል አንዳንድ ጊዜ እንደዚህ ብዝት ሲል ሁሌ ጭቅጭ፣ ሁሌ ንትርክ ምናምንና የሆነ ያለፈ ቃላትን መነጋገር ይመጣል እና እንደዛ ነው። ሁላችሁ መረጋጋት አለባችሁ። ቆም ብላችሁ ማሰብ አለባችሁ። ከዛ በኋላ በሰላማዊ መንገድ ብትመጡ ጥሩ ነው። ፍጽ ይመጣል ብዬ አስቤ ነበር ዛሬ ፍፄ አልመጣም። እንደውም ፍፄ የገባበት ነገር ብዙ ጊዜ ሰላም ይፈጥራል። በቃ ሰላም እርቅ አለው ፍፄ ከገባበት። ትናንት፣ አሁን ሁለቱ ከገቡ ጀምሮ እስከሚያልቅ ድረስ በቃ ንትርክ ላይ ነበሩ እና ምንም እንትን አልሰጡትም፣ ለሱ ራሱ ቦታ አልሰጡትም። በጣም ነው የሚገርመው። እና በረድ ቤል፣ አሁን ቀዝቀዝ ቤል ይመረጣል። ሐይሚዬ እንግዲህ ንጉስሽን አሳልፈሽ ለማንም እንዳትሰጭ። ለማንም እኛ ሴቶች ብልህ ነን ብልህ ነን። ብልህ ሆነሽ ማለት ነው። ይችን ልጅ እንደውም ካጠገቡ ማጥፋት አለብሽ። ሱሴን ካጠገቡ ማጥፋት አለብሽ። ብሩኬን ከመቆጣት የሆነ ነገር ከማለት ትኩረትሽን እሷ ላይ አድርግሽ። እሷን አባረሽ ብሩኬን ይዘሽ ወደ ቤትሽ ግቢ። በሱ አትደራደሪ፣ አትቀልጅሽ የሆነ ነገር ከገባ በመሃል ከባድ ነው ለመመለስ። እውነት ነው የምላችሁ። ቤተሰብ አይመስላችሁም እንደዛ? ሀይሚ ዚጋ ብልህ መሆን አለባት። ለእንደዚህ አይነት ነገር ቦታ መስጠት የለባትም። ደግሞ በጣም ጎበዝ ልጅ ነሽ እና ብታስቢበት አሪፍ ነው ብዬ አስባለሁ። ለማንኛውም ውድ ቤተሰቦቼ በዚህ እንግዲህ አጠናቅቃለሁ። በሌላ ቪዲዮ እስከምንመጣ ድረስ መልካም ጊዜ ይሁንላችሁ። መልካሙን ሁሉ መኝላችኋለሁ። ደህና ሁኑልኝ። ላይክ ማድረጋችሁን አትዘንጉ። ላይክ አድርጉኝ። ሰላሙን ሁሉ ያምጣልን እንግዲህ